ከሰሞኑ አዲሱ የሙዚቃ አልበሟን ይዛ ብቅ ያለችው ሃይማኖት ግርማ እንደ አዲስ ተከርኖ የነበረው የፍቅር ሕይወቷ ተከፍቶ እያነጋገረ ይገኛል በተለይ ከ12 ዓመት በላይ ፊቴ ላይ በደረሰብኝ ጥቃት ከሙዚቃ ርቄ ነበር ማለቷ ነገሩን እንደ አዲስ እንዲነሳ አድርጎታል ጥቃቱን ማናደረሰባት አነጋጋሪ የሆነው የፍቅር ሕይወቷስ ምን ነበር የመጀመሪያ ልጇ አባት ምንሊክ ዘለቀስ ማን ነው የመጀመሪያ ልጅ አባት ምኒሊክ ዘለቀስ ማነው የሚለውን ከሰሞኑ የሙዚቃ አልበሟ ጀምረን ያልተሰሙትን የአርቲስቷን የፍቅር ሕይወት እናጋራችኋለን። አብራችሁን ቆዩ። በራሴ ዩትዩብ ቻናል ላይ ለመልቀቅ ስጋት አለኝ። በጣም ጠፍቼ ስለመጣው ተረስቻለሁ የሚል ፍራቻ አድሮብኛል ያለችው አርቲስቷ በአደጋ ምክንያት ለ12 ዓመት ጠፍቼ ስለነበር ይቴ ላይ በመወጋቴ የነርብ ችግር ገጥሞኝ ጠፍቼ ነበር ብላለች። ሕክምና ብከታተልም አባሳም ስለነበረው ወደ ስራ እመለሳለሁ የሚል ግምት አልነበረኝ ያለችው ሃይሚ፣ ይሁንና ውጭ አገር ያሉ ጓደኞቼ ውጭ አገር ሄጄ እንድታከም እድል ስላመቻቹልኝ ፊቴ ወደ ቀድሞ ገጽታው ተመልሷልን ብላለች። በፍጹም በሙዚቃው ከሰው ጋር እቀላቀላለሁ ብዬ አስቤም አላውቅም ነበርም ነው ያለችው። ስለ አዲሷ አልበሟ ስታስረዳም ሙዚቃው ደረጃውን የጠበቀ ነው። ለሙያው ክብር ሲባል በጥንቃቄ የተሰራ ነው ብላለች። ሰው ፊት ስቀመጥ እሸማቀቅ ነበር ያለችው አርቲስቷ ለዚህ መብቃቴ በራሱ ትልቅ ነገር ነው። ለልጄ ክብር ስል ባልናገር ደስ ይለኝ ነበር። ስሜታዊ ሆኜ ይህንን ምስጢር በማውጣቴ ብዙም አልተመቸኝም ብላለች። በሐረር አካባቢ የተወለደችው ሃይሚ ገና በልጅነቷ በቤተሰቧ አገዛ ከትምህርት ቤት እስከ መድረክ ፐርፎርማንስ ድረስ የደመቀ የልጅነት ጊዜ አላት። የፍቅር ሕይወቷ ግን እንደ ሙዚቃው ቀላል አልሆነላትም። ከዚያም አልፎ የሙዚቃ ሕይወቷንም ሊጎዳው የቻለ አጋጣሚ ነበር። ምንሊክ ዘለቀ ከተባለ ሰው ጋር የፍቅር ግንኙነት ትጀምራለች። ምንሊክ ዘለቀ የተባለው የልጇ አባት በትዳር ሕይወታቸው ላይ የሚያትት መጽሐፍም ደርሷል። በሕይወት አጋጥሞኝ የነበረን የአንድ ወቅት እውነታ መጽሐፍ ልጽፍ ችያለሁ። የሚለው የቀድሞ ባለቤቷ ምኒልክ፣ የፍቅር ቆይታዬ ረጅም ነው ባይባልም ዘላለማዊ ጠባሳው ግን በወረቀት ላይ ታትሞ መቆየቱ ከልቤ ላይ ቀለል ቢለኝ በማሰብ በደራሲ ዓለማየሁ ገላጋይ አርታይነት ጥቅምት 2003 ዓመተ ምህረት በመጽሐፍ ጥራዝ ላውጣው ችያለሁ ብሏል። ባለ ታሪኩ ምኒልክ በወቅቱ ገናና የነበረው አለብሾሾው ታዋቂ የሆኑትን አርቲስቶችና ታዋቂ ሰዎችን እያቀረበ ጥያቄዎችን ጠይቃቸዋል። ቴሌቪዥን ያለው ሁሉ ሌላ አማራጭ ስላልነበረው ይህንኑ ፕሮግራም ነበር የሚመለከተው። ታዲያ እነ ምኒሊክ ቤትም ቴሌቪዥን ስለነበረ አለቤ የዕለቱን እንግዶች ይዞ ብቅ አለ፣ ሦስት እንግዶችን፣ ከእነዚህ መሃል ደግሞ ሃይሚ አንዷ ነበረች። ገና በቴሌቪዥን መስኮት እንደ ተመለከታት ምኒሊክ ልቡ ወከካለ። ለእናትና ወንድሙም ይችን የሐረር ቆንጆ የሱ እንደሚያደርጋት ቃል ገባላቸው። በጊዜው ምኒልክ ከወንድሙ ጋር አልፎ አልፎም ቢሆን ወደ ናይት ክለቦች ይሄድ ስለነበር ታዋቂ እንስቶችን ይተዋወቃል። በስራም ቢሆን አሮጌ መኪኖችን እየገዛ ይሸጥ ስለነበር ለራሱ አያንስም ነበር። ታዲያ ልቡ የተነሳሳው ጎረምሳ ሃይሚን መከታተሉን ተያያዘ። ቀላል ግን አልሆነለትም። ሊያገኛት ቢችልም ቁጡ ባህሪዋና ለሥራ ያላት ታታሪነት እልህም ጭምር የሚያስይዝ ሆነበት። ቢሆንም ግን የፈጀውን ፈጅቶ በእጁ አስገባት። ውሎ አድሮ የፍቅር ስሜቱ ሁለቱም ጋር ኮኔክት አደረገ። በእግር በፈረስ እሷን መፈለግ የማይታክተው ምኒልክ በተራው የትነ መባሉ ትንግርት ሆኖበታል። ከዚህ በፊት ሌላ ያልተሳካ የፍቅር ታሪክ ስለነበረው በሃይሚ የሚሳካ መስሎት ፈነደቀ። ምንም እንኳን የቀድሞ ፍቅረኛው ከሃይሚ ጋር ከጀመረ በኋላ አርፍዳ ብትመጣም የሚኒሊክ ምላሽ ግን ከፈለግሽ ላስተዋውቅሽ እንጂ የሌላ ሆኛለሁ የሚል ነበር። ከዚህ በኋላ ነበር የሚኒሊክ የፍቅር መስዋዕትነት የጀመረው። እንደሚታወቀው የሙዚቀኞች ህይወት ወጣ ያለ ነው። በተለይ ለሴት ልጅ ደግሞ፣ በዛ ላይ ቆንጆ ሴት የበለጠ ውስብስብ ያደርገዋል። ሙዚቃ ሲሰራ አዳር ስቱዲዮ ቀረጻ፣ አንድ ስልክ አጥፍቶ መኝታ፣ ሌላ ጊዜ ደግሞ የናይት ክለብ ሥራ በጣም ለፍቅር የማይመች ነው። በእነዚህ ሁሉ ሂደቶች ውስጥ ምኒሊክ ለቀረጻ ለቀረጻ ስቱዲዮ ስትሄድ ካሁን ካሁን ትመጣለች እያለ መኪና ውስጥ ውጭ ላይ ቁጭ ብሎ ሲጠብቅ የትየሌሌ ቀናቶችን እንዳፈጠጠ ነግቷል። አንዳንዴ ደግሞ በድንገት ወደ ዱባይ ለሥራ መሄዷ የበለጠ ለአዲስ ፍቅሩ ህመም ይሆንበታል። የምንሊክ ሽንፈት እየጎላ መጣ። የሱ ህይወት ቀረና የህይወት ማጠንጠኛው የሃይሚ ህይወት ብቻ ሆነ። በኢኮኖሚውም ቢሆን እየደከመ መጣ። የሚበጁ ናቸው የሚባሉ ሐሳቦች ከሃይሚ ብቻ የሚመጡ ሆኑ። አያያዙን አልቻለበትም። በዛ ላይ የሃይሚ ባህሪ ፈጣን የሚባል ነው። የእሱ ደግሞ ቀዝቃዛ። የሚያስበው ስለ እሷ ብቻ ሆነ። የደነዘዘም መሰለው የማይፈቀር መሰለው። የበለጠ ሲቀራረቡ እየሸሸችው ይመስለዋል። የሆነ የጎደለ ነገር እንዳለ ይገባዋል። በስሜት ርቃኛለች ሲል ትቀርበዋለች። ወደደችኝ ሲል ደግሞ ድንገት ሳይመቻት ይቀርና ለሳምንታት ትጠፋለች። አንድ ቀን ግን እኔ ቤት እያት ሄድኩና እንደምትወደኝ አብርያት እንድኖር ጭራሽ እነሱ ቤት እንደምንኖር ጠየቀችኝ። በጣም ደስ አለኝ። አብሮ መኖሩን ለጊዜው ባልቀበለውም እስርስሯ ማለቴንና ፍቅረኛዋ ብቻ ሳልሆን ማናጀሯም ጭምር እመስል ነበር ይላል። እሷን ማገዝ በጣም ደስ ይለኛል ይላል። በየናየት ክለቡ እየሄደች ከምትባክን ለምንኔ አልከፍትላትም ብዬ ሐሳቡን አጋረኋት። በወቅቱ አዲስ አልበሟ ሊወጣ ስለነበረ ጥሩ መነቃቃትን ይፈጥራል ብዬ ስላመንኩ መኪናዬን ሸጬ ክለብ ቤቱን ለመክፈት ወሰንኩ። አልበሙ ሲወጣ ፖስተርና ስቲከር ለመበተን ሌላ ሰው አላስፈለገኝም፤ በደስታ አከናወንኩት። ክለብ ቤቱንም ቢሆን እንዳሰብነው ከፈት ነው። ይሄ ሁሉ ማዘጥዘጤ ፍቅር ለሚሉት ምትሃታዊ ግዴታ እንጂ በሁለታችን መካከል ምንም አይነት ሕጋዊ ውል አልነበረንም። እንደውም የናይት ክለቡ ድርሻ በእሷ ስም እንጂ በእኔ ሁል አልነበረም። የተፈራረመችውም ሃይሚ ነበረች ሐሳቡን እኔ ባመጣም በምን አይነት ሁኔታ እንደሆነ ባላውቅም መሪዋ ግን እሷ ነበር። ይችላል የመሪነት ጸጋዬን መነጠቅ ይከፋኛል፣ ግን ደግሞ ይስተካከላል የሚል እምነት ነበረኝ። ሐሳቦችን አምጥቼ ሥራውን ከሠራሁ በኋላ አብረን ደስ እንዲለን ስፈልግ፣ ሐይሚ ግን ከፊት መታ ትቆማለች። እኔን አባ ከን አትለኝም። ገና ናይት ቤቱ ሳምንት ሳይሞላው ጭራሽ ወንድሟን አምጥታ በስሙ ባንክ አካውንት አስከፍታ ብሩ ወደ እሱ አካውንት እንዲገባ አደረገች። አሁን የበለጠ ቆም እንዳስብ ተረዳው። እየገፋችኝ እንደሆነ ገብቶኛል። ያ ያቃተኝ ግን እሷን ከፍቅር ውጭ ማሰቤ ነው። ናይት ቤቱ በእሷ ቤተሰቦች አስተዳዳሪነት ስር ወደቀ። ከአስተናጋጅ እስከ አስተዳዳሪነት ድረስ በእነሱ ተይዟል። ራሴን ወደ ባርነትና አሽከርነት አሽቀንጥሬ ጣልኩት። እንደማልሰማ ስለገባኝ ዝምላለሁ። ሃይሚ ወደ ዲክታተርነት ተቀይራለች። የሆነ ሆኖ ቀናቶች እየተገፉ ነው። አንድ ቀን አልበሟ መመረቅ ነበረበት። እናም ቀን ቀጠሮ ተያዘለት። የተጠሩ እንግዶች ቦታ ቦታቸውን ያዙ። በዕለቱ ግን አንድ የሚያስገርም ክስተት ነበር። አንድ ሰው መድረክ ላይ ወጥቶ ሻምፓይ ከፈተ። ይህ ሰው የቀድሞ ፍቅረኛዋ ዳኒቦይ ነው። በዕለቱ ቀደም ሲል በፍቅር በነበሩበት ወቅት የተነሱትን እሱ ጋር ያሉትን ፎቶዎች ሁሉ በስጦታ መልክ አበረከተላት። በሁኔታው ብዙም አልተደናገጥኩም። ተጠርቶ እንዳልመጣውቃለሁ እንደተረዳሁትም ሌላ ፍቅረኛ በመያዟ የእንኳን ደስ ያለሽ ስሜት ያለውም ስለ መሰለኝ ይሁን አልኩኝ። በሌላ ቀን ግን ዳኒቦይ መምጣቱ እንዳላስደሰታት ገለጸችልኝ። የምርቃቱ ቀን ከኤች አይቪ ኤድስ ነፃ የመሆኔን የደም ውጤት በፖስታ ካርድ አሽጌ ያበረከትኩላት፣ ሁሌም ቢሆን በውስጤ ያለውን የወደፊት ህልም በየምክንያቱ መግለጽ እፈልጋለሁ። በዚህ መሃል ነበር የመጀመሪያ ልጃችንን ሃይሜ ያረገዘችው። ከርግዝናዋ በኋላ ሰርግ የማድረግ ሂደቱ ከባድ ቢሆንም ያ ሁሉ ግን አለፈ። ነገር ግን የባሰው የመጣው ከሰርጉ በኋላ ነበር። እንደምንም ሕፃኑ ቢወለድም ኑሮአችን ግን ውጥንቅጡ ወጣ። ይህ ነው የማይባል ሰቆቃ ደረሰብኝ። ራሴን ከመቻል እስከ ጥገኝነት፣ ከክብር እስከ ውርደትና ንቀት ሁሉንም አስተናገርኩኝ። በሐሰተኛ ክስ ለእስር ተዳረግኩኝ የዋህነት፣ እውነተኛነትና ንጹህ ፍቅር በዓለማዊ ሕይወት ውስጥ ቦታ እንደሌላቸው ገባኝ ከዚህ ይልቅ ራሴ ላይ በማተኮር ከሃይሚ ጋር ያለኝን ግንኙነት ሙሉ ለሙሉ አቋረጥኩኝ ከታናሽ ህቴ ጋርም የሙዚቃ ጥናቶችን እያደረግኩኝ መንፈሴን ማደስ ጀመርኩ ያሳለፍኩትን የፍቅር ሕይወትም በመጽሐፍ ከሽኜ ለህዝብ አበቃው የደረሰብኝ እንግልት ግን ይህ ነው የማይባል ነው የሚለው ደራሲው። ዛሬ ላይ ሃይሚ ይዛው የመጣችው ታሪክ ግን አንድም ቦታ አልተጠቀሰም። በስለት ተወግቼ ለ12 ዓመት ከሙዚቃ ርቄ የነበረ ያለችው ታሪክ ማለት ነው። ከሰሞኑ በአንድ ኤፍም ጣቢያ ላይ ቀርባ ስሜታዊ ሆኜ ነው የተናገርኩት ለልጅ ስል መናገር አልነበረብኝም ብላለች። እርግጥ ሁለት ልጆች አሏት። የምኒልክ ልጅ ግን የመጀመሪያው እንደሆነ በመጽሐፉ ተገልጿል። ምናልባት የሁለተኛ ልጁ አባት ያለችውን ፈጽሞ ይሆን ወይ፣ ደግሞ ምን ይልቅ ፈጽሞት ይሆን የተባለ ነገር የለም። አንዳንድ የፍቅር ታሪክ ከተኖረበት ይልቅ የቆሰሉበት ጊዜ ረዝማል የሚባለው ለዚህ ነው። ለማንኛውም ህይወት ይቀጥላል። መልካም ቆይታ።